በሶማሌ ክልል እንግዲህ ዛሬ የተመረቁ ሁለት ፕሮጀክቶች እንደዚሁም ደግሞ በቀጣይ ስራቸው በይፋ የተጀመረ የመሰረተ ድንጋይ የተጣለላቸውን ፕሮጀክቶች በማስመልከት ያለውን ሁነት በተመለከተ በቀጥታ ስርጭት መረጃ ልታደርሰን ከስፍራው ባልደረባችን ፍሬዎት ሰፊው መስመራችን ላይ ነው የምትገኘው። ከሷ ጋር የምናደርገውን ቆይታ ነው አሁን ደግሞ የምንመለከተው። ፍሬዎት እንደምን አምሽተሻል? በቅድሚያ ያሉትን መረጃዎች ብታደርሺን። መልካም፣ ሶዶና ውብርስት። እንግዲህ ቀደም ሲል እናንተም እንዳነሳችሁት ነው፣ ሀገራችን ኢትዮጵያ በብዙ ዘመናት በብዙ ጊዜያት እንግዲህ ሲነገር የቆየው የተፈጥሮ ሀብት አላት፣ የመልማት አቅም አላት የሚል የተለያዩ በጥናትም እንዲሁም ሲነገሩ ሲጻፉ እንሰማለን። ነገር ግን እነሱን አውጥቶ ደግሞ ወደ ጥቅም መቀየር ላይ ብዙ ዳተኝነት እንደነበር እናስታውሳለን። ለረጅም ዓመታት ይህን የተፈጥሮ ሀብቷን የኢትዮጵያን ሀብት በአራቱም አቅጣጫ ያለውን ሀብቷን ወደ ጥቅም መቀየር ላይ የነበረውን ዳተኝነት የሚቀይር ታሪክ ታሪክም ደግሞ ሳይሆን ባጭር ጊዜ ውስጥ ተግባራዊ የሚደረግ ስራ እየተሰራ ነው የሚገኘው ይህም እንግዲህ ከሀገራችን አልፎ በርካታ አፍሪካውያንም ዓለምንም እያስተደለቅን እንገኛለን። እንግዲህ እንደሚታወሰው የታላቁ የሕዳሴ ግድብ በብዙ መልኩ የኢትዮጵያን የመቻል አቅም አፍሪካ አሁንም በራሱ አቅም መልማት ትችላለች የሚለውን ዳግም አድዋን ያሳየንበት ሆኖ ተቀምጧል። አሁን ደግሞ እንግዲህ በተለይም ለረጅም ዓመታት ሲነገር የነበረውን ኢትዮጵያን የተፈጥሮ ጋዝን በሚመለከት እንዲሁም ከእሱ ጋር ተያይዙ ያሉ ሀብቶችን ወደ ጥቅም መቀየር ላይ በሶማሌ ክልል በጥናት እናቀ ነበር። ነገር ግን በሶማሌ ክልል ብቻ አይደለም በተለያዩ የሀገራችን ክፍሎችም እንዲሁ የተፈጥሮ ጋዝን ጭምር የማዳበሪያ ፋብሪካዎችን ጭምር እንዲሁም የማጣሪያ ነዳጅ ማጣሪያዎችን ጭምር ተጀምረው አሁን ደብዛቸው የጠፉ የተለያዩ ስራዎች አሉ። እንዲሁም ደግሞ ተረስተው ይቀራሉ። ይህ እንግዲህ በቁጭት የሚያስነሳ እንደሆነ ዛሬ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ይህን ቁጭት ደግሞ በስራ በተግባር ማሳየት ስለነበረብን ዛሬ ይህን ታሪክ ይህን የነበረውን የስብራት ጊዜ በስራ በተግባር እውን አድርገናል ብለዋል። ዛሬ እንግዲህ በሶማሌ ክልል ጎዴ ከተማና አካባቢዋ ታሪክ በሚባል ደረጃ ኢትዮጵያ ቀጣይ መጻይ ድሏን ተስፋዋን የሚያለመልም የሚያለመልምና ምናልባትም እንግዲህ በተለያዩ በዓለም በሚባል ደረጃ ተሞክሮ ያልታወቀ በአንድ ወር ውስጥ የተለያዩ ስራዎችን ማከናወን የሚችል የኢትዮጵያንም የአፍሪካንም ታሪክ ሊቀየር የሚችል ተግባራት ተከናውኗል። እንዳላችሁት እንግዲህ የተፈጥሮ ጋዝን ፋብሪካ መመረቅና ቀጣይ ደግሞ ከሱ በብዙ ጥፍ ማምረት የሚችል ፋብሪካ የመሰረተ ድንጋይ ተቀምጧል። እንዲሁም ደግሞ የማዳበሪያ ፋብሪካ ግንባታና እንዲሁም ደግሞ የማጣሪያ ነዳጅ ማጣሪያም ግንባታ መሰረተ ድንጋይ ተቀምጧ ማለት ነው። እነዚህ እንግዲህ ፕሮጀክቶች ለሀገራችን ወሳኝ የሚባሉና የታሪክ ጥፋት የሚያመጡ መልማትን በአጭር ጊዜ እውን የሚያደረጉ ምናልባትም የኢትዮጵያን የቆየ የድህነት ታሪኳን ሊቀይሩ የሚችሉ ዘርፎችንም በተለይም ግብርናን በአጭር ጊዜ ውስጥ ጥቅም ላይ ለመቀየር የሚያስችሉ እንደሆነ ይታወቃል እና ዛሬ እንግዲህ ምናልባትም ከዚህ በፊት ባልሰማ ነው መልኩ ኢትዮጵያ የመቻል አቅምን ከራሷ አልፋ ለአፍሪካ ለዓለም የመቻል ተምሳሌት መሆኗ ያሳየችበት ነው። ይህ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ቁጭት ስራ ተግብሮ ማሳየትና ሀገራችንን፣ ህዝባችንን የሚገባውን ልማትና ብልጽግና ማረጋገጥ የምናስችልበት ይሄኛው አንዱ ምዕራፍ ነው ብለዋል። ይህም እንግዲህ በተለይም ኢትዮጵያ ያላትን ሀብት ወደ ጥቅም መቀየር ላይ ያላት ሀብት አሁንም ለውጭ ባለ ሀብቶች ምቹ እንደሆነ ደግሞ ዛሬ የማዳበሪያ ማምረቻውን ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በጋራ የሚያመርተው የዳንጎቴ ግሩፕ መስራች አሊኮ ዳንጎቴ የኢትዮጵያን ያላትን እምቅ ሀብት ለዚህ ለማልማት ደግሞ የሚመቹ ስራዎችን በተለይም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራቸውን ለማልማት አፍሪካን ለማልማት ያላቸው ቁርጠኝነት ሁሌ እንደሚያስደንቃቸውና እርሳቸውም እንግዲህ ከነበራቸው የልማት ስራ አሁንም ይሄኛውን የማዳበሪያ ፋብሪካውንም ቀጣይ ስራዎችንም ለመስራት ትልቅ አቅም እንደፈጠረላቸውና ሌሎች ሌሎችም መሪዎች ደግሞ ከሳቸው ይህን መልካም ተግባር ቀና አይነት ለህዝብ ለሀገር ቀና አይነት ሊያረጋግጡ እንደሚገባም አንስተዋል። እንዳጠቃላይ እንግዲህ በማጣሪያውን የነዳጅ ማጣሪያውን ጭምር የሚገነባው ካምፓኒ ዋና ስራ አስፈጻሚ በዚህ ኢትዮጵያ እያሳየች ያለችው ጉጉት ለመልማት ተፈጥሯዋን ሀብቷን አውጥታ ወደ ጥቅም ለመቀየር እያሳያቸው ያለው ጉጉት ብዙ የውጭ ባለሀብቶችን፣ የውጭ ኩባንያዎችን፣ ባንኮችን ጭምር የሚስብ ሆኖ አግኝቸዋሉ ብለዋል። ለዚህም እንግዲህ በተቀመጠው ጊዜ እነዚህን ስራዎች ለማስረከብ የኢትዮጵያ መንግስት በትልቅ ክትትል ከእኛ ጋር የስራ ስላለን እናመሰግናለን የሚል ሀሳባቸውን አንስተዋል። እንደ ጠቃላይ ስናየው እንግዲህ መግቢያቸው ላይ እናንተም እንዳነሳችሁት ኢትዮጵያ የነበራትን ሀብት የነበራትን ጸጋ፣ ከመነገር እንዲሁ ደግሞ ከጽሑፍ ባለፈ ወደ ጥቅም ቀይሮ ወደሚገባት ጥቅምና ልማት ለማሻገር የሚያስችሉ ትልልቅ ሰፊ ፕሮጀክቶች እውን እየሆኑ ይገኛል። ዛሬ እንግዲህ በሶማሌ ክልል ጎዴ ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተለያዩ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ደግሞ እነዚህን ፕሮጀክቶች የሚያለሙ ኩባንያዎች ባለቤቶች ወይም ደግሞ የስራ ኃላፊዎች በተገኙበት ደስ በሚል እንዲሁም ደግሞ የኢትዮጵያን ኩራት በሆነ በሚያሳይ መልኩ ጅማሮ መጨረሻውን በሚያሳይ መልኩ በትልቅ ተነሳሽነት ሁሉም ለዚህ አሻራውን በሚያስቀምጥ እንዲያስቀምጥ በሚያደርግ መልኩ ስራዎች የተመረቁም አሉ የተጀመሩም አሉ። ቀጣይ ጊዜያትም እንግዲህ እነዚህ ስራዎች በጥሩ ምዕራፍ ላይ እንዲገኙ መንግስት አሁንም ሰፊ ክትትል እንደሚያደርግም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። እንደ አጠቃላይ ስናየው እንግዲህ ዛሬ በጎዴ ያለው ትልቅ የልማት ስራ ቀጣይም በሀገራችን በመላው ሀገራችን በአራቱ አቅጣጫ የሀገርን ጸጋ የሀገርን የመልማት አቅም አጣርቶ አውቆ ወደ ልማት የመቀየር ስራዎቻችን አሁንም እንደሚሰፉ እንደ ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ለዚህም ደግሞ ኢትዮጵያውያን አሁንም መልማት መልማት፣ ከድህነት መውጣት፣ ከመንግስት ጋር በጋራ መቆም ያስፈልገናል የሚል ሀሳባቸውን አንስተዋል ማለት ነው። እንደ አጠቃላይ እንግዲህ ጎዴ ከተማ ላይ ሶማሌ ክልል የነበረው የመልማት ፍላጎት መጻይ ድልን፣ መጻይ ተስፋን በትልቁ የመጠበቅ ጉጉትን የተመለከትንበት ሁነት አልፏል ማለት ነው። ሬዎት በቀጥታ መስመራችን ላይ ተገኝተሽ ላደረስሽን መረጃ እናመሰግናለን። ባለሽበት መልካም ምሽት ይሁንልሽ።